አንድ ዛሬ ካልተማረ ሲያደግ የሚያውቀው ስለ ጦርነት ነው፣ የኑሮ ውድነት ነው የሚያውቀው። ግን ያ ተማሪ ቢያድግ ዛሬ ካልተማረ ነገ ሌባ ነው የሚሆነው። ሌባ ይሆናል ካልተማረ። የአገር ሸክም ነው የሚሆነው። የአገር ተረካቢ ነው የሚሆነው። እኛም የምንፈልገው እስክሪብቶ ደብተር እንጂ የጥይት ድምፅ አንፈልግም። ብዙ ስሜት ታለው። በቃ ሌላ ቦታ ሲማሩ እኛን ይደብረን ነበር። ግን ደግሞ መጻፍ እናነባለን። ትምህርት ተቋርጦ በመቆየቱ በጣም እኛ ነን የተጎዳን። እዚህም ለራሱ በባለፈው ነው ጀምረን የተመዘገበን፣ ተመዝግበን ለራሱ ልንመጣ ስንል እንዲረብሻ ይነሳል። ሲነሳ እናቋርጠዋለን። ጠብ መንጃ አንግቶ ልብን አደንድ ነው ጉዞን የኋሊታ አድርጎ መብትን መንጠቅ ተማሪውን ከትምህርት ገበታው መምህሩን ከለት ተግባሩ መነጠል ጥያቄው ይህ እንዲሆን ያደርጓል በየትኛውም የዕድሜ ክልል ስለ ነገ ዛሬ ብዕር መጨበጥ ፊደል መቅጠር የመቻል እድል ለጋሽ የማያሻው ከልካይ ያልገደበው ከስምንት 8 ቢሊዮን የተሻገረውን ዜጋ በአንድ የሚዳኝ መብት ሆኖ በዓለም ስርዓት የተደነገገ ነው። ትምህርት ለሁሉ ነገር መሰረት ነው ብለን ስንል ዓለም አቀፍ ድንጋጌዎችም ይህንኑ በሕግ ደንግገውት እንደ መብት የተያዘ ነው። ዩኒቨርሳል ዲክላሬሽን ኦፍ ሂማን ራይትስ የምንለው ዩዲኤችአር እንደዚሁም አይሲኤስሲአር ኢንተርናሽናል ኮቬናንት ኦን ኢኮኖሚክ ሶሻል ንድ ካልቸራል ራይትስ ብለን የምንላቸው ኮቬናንት ወይም ቃል ኪዳን ብለን የምንላቸው ይህንኑ በዩዲኤችአር አንቀጽ 26 ላይ የመማር መብትን ይገልጻል። እያንዳንዱ ሰው የመማር መብት አሉ። ይህንኑም ደግሞ የኢትዮጵያን ህግ፣ ኢትዮጵያም ተቀብለው ያለ ኮቬናንት ወይም ዲክላሬሽን ነው። በማንኛውም መንገድ ፖለቲካዊ ልዩነትን ተንተርሶ አይነክ የተባሉ ዘርፎችን ማዳከም ደግሞ የትምህርትን አበርክቶ ቀድሞ የተረዳን ማህበረሰብ እሴት የሚሸረሽረው ነው ይገኛል። እንደ አባባል ራሱ የተማረ ይግደለኝ የሚል ማህበረሰብ ነው። ለትምህርት ያለውን ቦታ የሚያሳይ ነው። ለተማሩ ሰዎች ያለውን ቦታ የሚያሳይ ነው። ይሄን የሚል ማህበረሰብ ዛሬ ላይ ያንን ባህሉን ያንን እሴቱን የሚሸረሽር ያንን እሴቱን የሚተው እና ወደ ኋላ የሚያደርግ ተግባር ውስጥ መግባት የለብን። የፈለገ ያህል ተሟጋጅ ብንሆን ትምህርት ላይ አይነኬ የሆነ ነገር እንደሆነ ማሰብ መቻል ያስፈልጋል። የሰውን ልጅ አትማር ብሎ ከመከልከል ያለፈ ጨለምተኝነት የለም። ሰው እንዳልከው የተለያዩ ፍላጎቶች ሊኖሩ ይችላሉ። በረሃ ያስገባቸው አጀንዳ ይኖራል። ያን አጀንዳ በተለያየ መንገድ እንዲከናወን፣ በተለያየ መንገድ እንዲሄድ ይበልጡንም ደግሞ እንደ ሃይማኖት ተቋምኛ በሰላማዊ መልኩ ቢያደርጉት በጣም እንደግፋለን። ነገውን ተልሞ ጉዞውን ሊያቅን የሚታተር ዜጋ ላይ ተግዳሮት መደቀን የነፍጥ ማንገባችን አመክንዮ ላይ ጥያቄ የሚያስነሳ ነውም ተብሏል። ሰዎች እንዳያስተምሩ መከልከል፣ ትምህርት ቤቶች የትምህርት ማዕዱን እንዳያቀርቡ መከልከል፣ ተማሪዎች የትምህርት ጥማታቸውን እንዳይወጡ መከልከል፣ ይሄ ጨለምተኝነት፣ አላዋቂነት፣ ምናልባትም ደግሞ የትግሉ ምንነት ምን ላይ ነው የሚል ጥያቄም የሚያስነሳ ነው። የሚሆኑ ታዲያ ለምንድን ነው የምንታገለው? ሰው እኮ የሚታገለው ልጆችን ማስተማር አቃተኝ ነው። ሰው እኮ የሚታገለው የትምህርት ብርሃን አላገኘሁም ከሚል አንጻር ነው መሆን የነበረበት እና እሱ አጀንዳውም አላማውም አይገባኝም እኔ፣ በግልም ይሄ በጣም የሚያስቆጨኝ ነገር ነው፣ እንዲህ አይነት ነገር መምጣቱ። አንዳንዱ ሰው 20 ኪሎ ሜትር፣ 25 ኪሎ ሜትር፣ 10 ኪሎ ሜትር የተመላለሰ ነው የሚማረው። ይሄን ሁሉ መስዋዕትነት ከፍሎ የሚማረው ነገውን እያለመ ነው፣ ነገውን የተስተካከለ ለማድረግ መምህራኑም ቢሆን ተማሪዎችን የሚያፈራው ተመችቶታል። ይህን ሁሉ ሳክሪፋይ እያደረገ የሚማረን ተማሪ ታዲያ ይህን ሁሉ ሳክሪፋይ እያደረገ ይህን ሁሉ መስዋዕትነት እየከፈለ የሚያስተምርን መምህር በምን ሞራል ነው የምትበድለው? በምን ሞራል ትገድለዋለህ? በምን ሞራል እንዳያስተምር ትከለክለዋለህ? ጦርነት የገጠምንበት ጫካ የገባንበት ምክንያት ምንድን ነው? ማህበረሰባችን ተገፍቷል፣ ሶምቲንግ ምናምን ተብሎ ከሆነ ከዚህ በላይ መግፋት ያለ አይመስለኝ። ከዚህ በተቃርኖ የምንጓዝበት መንገድ አንድም ለታሪክ ደግሞም ለትውልድ ተጠያቂ የሚያደርግ ነውና ልብ የገዛ አካሄድን መምረጥ ያሻልም። ሁሉም ባለድርሻ አካል ሚናውን ሊወጣ እንደሚገባም ተጠይቋል። ይሄ አሳፋሪ ተግባር እንዳይቀጥል እና ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማህበረሰቡ ይህንን በአግባቡ መኮነን መቻል አለበት። የሃይማኖት አባቶች፣ የአገር ሽማግሌዎች፣ እድሮች ሌሎችም እነዚህ ኢንፍሉዌንስ የሚያደርጉ ተቋማት ከታሪክ ተወቃሽነት ለማምለጥ ሁሉም የራሱ ሚና መጫወት መቻል አለበት። የትጥቅ ትግል ያዋጣኛል ብሎ የሚሄደውም አካል ሰከን ብሎ ተረጋግቶ ያለንበትን ሁኔታ ዳሶ ወደ ምክክሩ፣ ወደ ንግግሩ መግባት ካልተቻለ በስተቀር አሁንም ይዞብን የሚመጣው ጣጣ በጣም ብዙ ነው። ሰው የተለየ ሀሳብ ካለው ሀሳብን በሀሳብ መሞገት ይቻላል። ሀሳብን በጠመንጃ ማሸነፍ ደግሞ በጣም ከታሪክ ተጠያቂነትም ነፃ አያደርግህም። ነገ ነገ እንዲሁ እንደሆነ አይኖርም። ነገ ይህ ትውልድ የተረፈውን ተርፎ ታሪክ ጸሐፊ፣ ታሪክ አስተማሪ፣ ታሪክ ሰሪ ይገኛል። የነዚህ ሰዎች ስራ የነህ ሰዎች ድርጊት ደግሞ በታሪክ ያስወቅሳቸዋል ነገር ሰላምን ከሚሻ ነገውን ከሳለ ትውልድ የቀረበ የተማጽኖ ጥሪም ይህ ነው። ተማሪ እንደመሆኔ መጠን፣ ከዛም ባለፈው የህብረተሰቡ አካል እንደመሆኔ መጠን ሰላም ለሁሉም ነገር በጣም አስፈላጊ ነው። በጣም አስፈላጊ ነው ስንል ቀለል አድርገን አይደለም። ሁሉም ነገር መሰረቱ በሰላም ነው። ሁሉም ነገር ነፃነትና ሰላም ያለው ሊሆን ይገባል። እንኳን አእምሯችንን ንጹ አድርገን ለመማር ቀርቶ እና እባካችሁን በቻላችሁት መጠን ሁሉንም ነገር በመልካም መንገድ ለመፍታትና በተሻለ መንገድ ለመስራት እንሞክር። ከሰላም በላይ ምንም ነገር የለም። እኛ ስንኖር ነው ሁሉም ነገር የሚኖረው ላለው